ያው እንግዲህ ሁሉንም ነገር እንዳያችሁት ነው። እኔ ይጠጣል ብዬ ሁላ አላሰብኩም ነበር። በቃ እያስፈራራኝ ምናምን ነበር የመሰለኝ እና እና በቃ እነሱ ደርሰው ወተት ምናምን ባያጠጡት እኔ እንጃ። እኔ እኮ ግራ ነው የሚገባው። እኔ ሲጀምር ልጁ ለምን እንደዚህ እንደሚሆንም ግራ ይገባኛል። እግዚአብሔር ውድ አሁንም በቃ እኔ አላቅም ማለት በዚህ ነው ያክል እዚህ ጋር ይደርሳል ብዬ አላሰብኩም ነበረ። አሁን ለማንኛውም እስካሁን በጣም እየተሯሯጥን ነበረ። እዛው አካባቢ የሆነች ሆስፒታል አግኝተን ገብተን ያለውን ነገር አሁን ደህና ነው፣ ግልኮስ ታስሮለት እንትን እያለ ነው። ወጣ ብለን ከእናንተ ጋር ትንሽ እንወያይ ብለን ወደዚህ ወጣ ነው። ቤቲም እዛ አጠገብ ሆነ ስትል ስታለቅስ ምናምን ቆይ እንዳይጨንቀው ምናምን ብለን ነው። ምን እንደሚደረግ አላውቅም። ተፈተንኩኝ፣ በዚህ ልጅ ተፈተንኩኝ። እኔ ምን ላድርግ አሁን? ሞቶ ቢሆንስ እሺ? እንዴ፣ በእሷ ምክንያት ሞተው? አረ ማለት ይሄን ያህል ይወድሻል? ነው እኔ እያስፈራራኝ ነበር እኮ የመሰለኝ። ሲጀምር በቃ ይሄን ያህል የሚወድሽ ከሆነ ለምንድን ነው የማትረጂው? ቤቲ ምን ልረዳው አሁን አላቅም። እኔ እሺ እኔ አሁን ማለት እኔ አሁን ልንገርሽ፣ እኔ በጣም አሳዝኖኛል። የምሬ ነው በጣም ነው ያሳዘነኝ። ሲጀምር አይምሮ አንስቷል ልጁ እንዴ፣ እንዴት እንደዚህ ይደረጋል? አሁን እንደሚደረግ ግን አላውቅም። ግን በቃ ይሄ ልጅ አሁን በጣም እየተጎዳ መሆኑን ተረድቻለሁ። ማለት በዚህ ልክ ሰው ራሱን ለማጥፋት ይሄዳል ብያለሁ አሰብኩም። መጀመሪያ ሙድ እየያዘ ነው እኔም፣ እንደዚህም ቃስር እንትን ሲል በቃ ሙድ እየያዘ ነው የመሰለኝ። ግን እኔ ምለዘ ነበር የመሰለኝ፣ ማለት እጠጣለሁ፣ እጠጣለሁ እያስፈራራኝ ምናምን ነበር የመሰለኝ። አሁን እሺ እናንተ ባትኖሩሽ እኔ ምን ምንድን እንደነበር የማደርገው አላቅም። ከባድ ነው ብቻ ውድ ቤተሰቦች፣ እንግዲህ ያለውን ነገር ያው ዛሬ በቪዲዮ የመጣ ነው ያው ደህና እንደሆነ ልንነግራችሁ ስለፈለግን ነው። እኔ በምችለው ነገር ከጎኑ ለመሆን ሞክራለሁ። ከዚህ በፊት ከቤት ይጎነ ነገሮች እንዳስተካከልኩት በሱ ጋር ሆኜ ያለውን ነገር ለማስተካከል እሞክራለሁ። ምክንያቱም ሁለቱም ለእኔ ጓደኞች ናቸው። ሞር ከሷ በላይ እንደውም እሱ ነው ጓደኛ። ግን በዚህ ነው ያክል ብዙ ነገሮች ሲያደርግ እና የእሷ እናት እንደዛ እንትን ስትለኝ ነው እኔ በቃ አሚር፣ በጣም የተበሳጨሁበት እና እንዲህ እዚህ ነገር ውስጥ እንገባ ያደረግ ነው ማለት ነው። እና አሁን አታልቅሺ፣ በማልቀስ ምንም የሚመጣ እንትን የለም ሰማሽ በማልቀስ ምንም አሁን ይሄ ልጅ ደህና እንዲሆን ከፈለግሽ ማለት ነው። ተይው ሌላውን ነገር በቃ ማለት አውቃለሁ። አንቺ የሚዋሸሽው ነገር አለ፣ ሁሉም እውነታ አንቺ ጋር አይደለ፣ እኔ አውቃለሁ። እሺ ብዙ ነገር እያወኩኝ ነው ዝም እያልኩ ያለሁት። እሱ ጋም እውነታ አለ፣ ገባሽ? ግን ያ እውነታ በዚህ መልኩ በመሄዱ ነው ችግር የፈጠረው። ስለዚህ አሁን ይሄ ልጅ ደህና እንዲሆን ከፈለግሽ፣ እንዲረጋጋ ምን ከፈለግሽ ማልቀስ ተተሽ ማለት ነው። ከዚህ ልጅ ግን መሆን ያለብሽ ነገር ከዚህ ልጅ ጎን መሆን ነው ያለብሽ። ቢያንስ ቢያንስ እስኪሻለው ከጎን ሁኝ ይበቃ። ምክንያቱም አንቺ ላለማጣት ብሎ ነው አይደል? ይሄን ነገር ውስጥ የገባው። ስለዚህ ቢያንስ ይሄ ልጅ ራሱን እንትን እንዲል፣ ወደ ራሱ እንዲመለስ ቀስ ብለሽ ከጎኑ ያለውን ነገር ከጎኑ ሆነሽ ብታበረታችው ምንም እንትንም አይል ነገር የለም ከገባሽ። በንግግር ሁሉም ነገር ይፈታል ብዬ ነው የማስበው። ስለዚህ ያለውን ነገር ወደ ውስጥ እንግባና መፍትሄ የሚፈጠረውን ነገር መፍጠር፣ ገባሽ? እኔም በቃ በሚችለው ነገር ከጎኑ እሆናለሁ እና ውድ ቤተሰቦች፣ ያው ያለውን ነገር ወደ ውስጥ ገብተን እናሳያቸዋለን። ብዙ ችግሮች ተፈጥሯል። ከዚህ ችግሮች ውስጥ ደግሞ ለመውጣት እንሞክራለን። እንግዲህ ዛሬ እኔ በህይወቴ አይቼ የማላውቀውን ነገር ነው። እኔ ውሸት ነበር የሚመስለኝ፣ እንደዚሁ ግን በቃ በጣም ነው የደነገጥኩት። በቻልነው ፍጥነት ግን ደርሰንለታል ከአላህ ጋር ማለት ነው እና አሁን ገብተን እንግዲህ ያው ቤቲ ከጎኑ ብቻውን በጣም ደስ ይለኛል። ፕሮሚስ ቃል ግቢኝ። በቃ እና ውስጥ ገብተን እስቲ እና ወራውሱን አሁን ነቅቷል። ከኛ ጋር ሁን ጋር

እንዴት እንደዚህ ታደርጋለህ? ትልቅ ሰው አይደለህ በኋላ ምን እንደሚታውቃለህ? አታውቅም እንዴ? ከሞት በኋላ አንቺ በቃ ከሞት በኋላ ምን እንዳለ ታውቃለህ? ራሱን ሁለቱንም ሁለቱንም ልታበላች ነው። እኔ በሞት ነው የምትመጣው። አሁን እራሱ ለምን አዳዳችኝ? አልፈልግም። ሰራት እንጂ ከምኖር በሞት ነው የሚሻለኝ። ለምን አመጣችሁ እዚህ? እዚህ ለምን አመጣችሁ? እኔ ለምን እዚህ አመጣችሁኝ? በቃ በጣም የህፃን ስራ እኮ ነው። መለት ገጣ አሁን ተረጋጋ በይ። አሁን እንድትረጋጋ ነው የሚፈልገው። እዚህ ጋ የሚመሰለ ሁሉም ነገር ማለት የሆነ ሆኗል። ገባን? ወደኋላ መመለስ አንችልም። ገባ? ምንድን ነው ማድረግ ያለብን ነገር? ከዚህ በኋላ ያለው ነገር እንዴት ነው? አሁን አንተ ዛሬ አሁንም እጠጣለሁ፣ ታጥንኪ እንደዚህ ያደረግክ ልጅ ነገ ደግሞ ምን ልታደርግ እንደምትችል አይታወቅም። ዛሬ እኛ ባንደርስና ነገሮች እንደዚህ ቀላል ባይሆን ኖሮ ዛሬ ወደ ውስጥ ነበር መቀበር። ነው ፈልጌ ለምን ለምን ያመጣች እኔ ፈልጌ ነው በቃ። መጀመሪያም ለዚህ ነበር ለምን ይዘሽው መጣሽ?

ሊጨክን ይሽበኛል ሁሉም ሰው ጨክኖብኝ ያለን ይ ቃኔ መሞት ነው የምፈልገው። አሁን ላይ ምንም አልፈልግ። አሁንም ቢሆን በረኪና ነው መጠጣው። እንደዚህ የሚባል የለም። እሱ ደግሞ በወሬ አይደለም፣ በተግባር አንተ ላይ እንደዚህ እኔ ላደረግኩብህ ነገር ምናምን በጣም ይቅርታ። ይብረይሉ አነ እዚህ ነገር ውስጥ ትገባለህ ብዬ አስቤ አላውቅም። ስለዚህ ይቅርታ። እኔ አንድ ላይ እንድትሆኑ ነው የሚፈልገው። ምንም ወደ አንተ ወደ ከሞትክ በኋላ እኔ መሞት በሞት አይፈልግ እኮ ለእናቴ መኖር ፈልጋል እኮ ለቤተሰቦቼ መኖር ከፈለክ፣ እንዴት እንደዚህ አይነት ተልካሻ ስራ እንድንሽምሻ አሁን ይስማ አሁን አንድ ተረጋጋ ተረጋጋ፣ ያለው ነገር በሙሉ ይስተካከላል። እሺ ያን ስለናፈስ ስለሽ እኔም ደሞ አለው ከጎነነ፣ ቤቲም ከጎነነ። እሺ ሁሉም ነገር ይስተካከላል። እሺ ሁሉም ነገር ይስተካከላል። እየወረደ ነው ሁለተኛ ነው። ሁሉም ነገር ይስተካከላል። ሰማ

እንትን በላቸው ሰላም እንደሆንክ ነገራቸው። ሙሌ ምንም ሰላም አደልሮ ኖ እንደዚህ አትበል በና ብዙ ሰው እየተጨነቀ ነው። ስማ ብዙ ሰው እየተጨነቀ ነው። ብዙ የወዱ ክህቶች ምናምን አሉ። ፋሚሊ የደረሰብኝ ነገር ለዘናችሁ፣ ለተደሰታችሁ እኔ አሁን ላይ አሙ ከመሞት አድኖኛል እኔ ግን መኖር አልፈልግም መኖር አልፈልግም ነበር ብክት ነው ያኖሩኝ እኔ አልፈልግም አሁንም ቢሆን መሞት ነው የምፈልገው እንደዚህ አትበል እንደዚህ አትበል እንደዚህ እንዳትል ነገሮች ይስተካከላሉ አልኳ ቃል ገባልሀለሁ እሷም ይሄው ከጎነነች እንደዚህ አትሆነ፣ ጠንከር በል። ነገር የተፈጠረው ነገር በጣም የሚያሳዝን ነበር። ያው እኔ ማሳየት የፈለኩት በረኪና ነው የምጠጣው። እኔ ፍቅሬን እንድታቆሪኝ ነው እኔ ምን አለ እንደምወዳት ለእሷ ያለኝን ፍቅር ያለኝን ክብር እንድታቁልኝ ነው። እኔ ለእሷ አብዬ አይደለም ነው ከፎቅ ላይም ቢሆን ነገር አዩልህ ታፈቅራታለህ መኖር አልችልም። ምን ተፈጠረ? ታሪክ እሷ ከሌላ ሰው ጋር በሞት ነው አይሰጥም ምን ስጦታ ለጓደኛዬ አይሰጥም። እንደምን ችግር አለው ምን ይሁን ነው የምትለው? ኧረ ተው አሚር፣ አሁን ከጎኑ በቻልሽው መጣ እና አሚርም ደግሞ ጠንከረባል። እንደዚህ እንድትሆን አልፈልግም። እኔ ነገሮችን ቃል እገባልሃለሁ። እኔ አስተካክለዋለሁ። በማስተካክለው መንገድ ግን እኔ ጠንካራ ሆኜ እንዳስተካክለው አንተ የአንተ ጥንካሬ ያስፈልገኛል። ገባ እዚህ ጋር አሁን የቤቲ ጥንካሬ ነው ያ ነገር ሁሉ እንዲመጣ ያደረገው። ገባህ? እውነታው እንዲወጣላት እንትን ያለው የእሷ ጥንካሬ ነው። ጠንካራ ሆና ሀሳብ አስባ ምን ብላ እንደዚህ እንደዚህ ብናደርግ ብላ መታ። ያንን ሁሉ ነገር ያሰበችው ያደረገችው እውነታ እንዲወጣላት ነው። ምን አገኘች? ወጣላት እውነታ የዋሻውን ስማ። እና አሁን ጠንካራ መሆን አለበት አንተ። ስጠነክር ነው እሷም ራሱ ጠንካራ መሆን የምትችለው በአንተ እምነት ሊኖራት የሚችለው እንደዚህ እየሆንክ